ረሻ ማሳዝን ያው እና ህይወቱ እንደዚህ ጎዳና ላይ ወርቆ ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያው እና ስጠይቀውና ግባ እኔ ጋር አሁን ብዬ ስጠይቀው እምቢ ብሎኝ ነው። አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው? ሲል ጨረስኩ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋር ሁን እኔ ቤት ግባ አንድ ላይ እንኖራለን አንዳንድ ነገር ውስጥ እስከምትተካከሉልኝ ድረስ ብሎ እምቢ አለኝ። ዛሬ ሆኖ እንዲያው ነው መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱሜያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ሱሜያን ብትኝ የልጆችሽ አባት ነው ሽን ፍለጋ ነው እንደዚህ፣ አንቺና ልጆችሽን ፍለጋ ነው እንዴ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዴ በቃው። ይሄንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቀሽ እንዴት፣ ይቅር ብለሽ ልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ሰው ስለ እንዳገባ ጫቱንም ተው ሰይድ አንታው ለምጣዝ ጫቱንም ተው ቅመም አታውቀውም ድሮ ላይ ሰው ላይ የምትጠላውን ነገር ዛሬ ተው እኔ ላይ የምትጠላውን ነገር ዛሬ አንተ እራስህ ጀመርክ እንዴ እና እባክህን ሰይድ ተነስና እንግባ ወደ ቤት ተነስ ተነስ እሺ በለኝና ተነስ ደሞዜን እስከምቀበል ብቻ የትኬቱን ገንዘብ ማለት ነው እኔ አስር ቀን ነው ስምንት ቀን ነው የቀረው እኔ እሰጥሀለሁ ደሞዜ እንደው እሱ ያለ የሚያስፈልገው ነገር ከየትም የትም ገብቼ የትም ገብቼ አሞላ አረግልሃለሁ። ሱመያ ይሄን ቪዲዮ እንዳያየሽ እንዴ ነው ከሰይድ ጋር ልጆችሽ አባት ጋር የምትገናኙበት መንገድ? አስቢበት። ሰይድ አሁን አስቀያሚ ህይወት ላይ ነው ያለው። እኔንም ልጠጋኝና ሀሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት የለውም። እና ሰኢድን በድብቅ ነው እየቀረጽኩ ያለሁት። ሰኢድ መጨረሻው የህይወቱ በዚህ ደረጃ ላይ ደርሷል። ምገርም ነው ኢትዮጵያ ሄዶ ነበረ ተመልሶ መጣ። አሁን ሶስተኛው ዙር ያሁን አሁን ሳዩ በጣም ነው አሳዝኑ። ከሩቅ ነው አሁን ከርቀት ነው አሁን እየቀረጽኩ ያለሁት። ሰኢድ ያሁና መጨረሻው ማሳዘን ያሁና ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ጣሚ አጫሽ እንደዚህ የሆነው ቀራል የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔጋ እኔጋ ሁን ብዬ ስጠይቀው እንዲህ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ ብሬን ያለኝን ጨርሼ ነው አለኝ። በቃ እኔ ጋር ሁን እኔ ቤት ግባ፣ አንድ ላይ እንኖራለን፣ አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እንቢ አለኝ። ፈቃደኛ ሊሆን አልቻለም ለእኔ ጋር መኖር። እኔም ወደ ኢትዮጵያ እንዳልሸኘው ደሞዜ ገና አልደረሰም፣ ደሞዜን እስከምቀበል ድረስ እኔ ቤት ሁን ብሎ እንቢ አለኝ። ያው የጎዳና ተዳዳሪ ሆኖ እንዲ መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱሜያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ እጸቱ ለአንቺ ነው ክፉ ነገር ባጋጥመው እና ሀዩ እባክሽ ተረድተሽ አይተሽ ይህን ቪዲዮ እንዳየሽ ሱሜያን ብቶኚ፣ የልጆችሽ አባት ነው አንቺ ልጆችን ፍለጋ ነው፣ እንደዚህ ያንቺና ልጆችሽን ፍለጋ ነው እንጂ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይሄንን ቪዲዮ እንዳየሽ አይተሽ፣ አንቺ እንዴት እንደምልሽ እንዴት እንደምጠይቀሽ እንዴት፣ ይቅር ብለሽው ልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። እባክሽ ሱመያ። አይ ሰይዴ፣ ሰላም ነህ? አይ ዝም ብዬ እኮ ነው ፎቶ ለማንሳት ፈልጌ ነው። አይ የቀረጽኩ አይደለም እኮ ፎቶ እያነሳሁ ነው ጓደኛዬ፣ ቪዲዮ እያነሳሁ አይደለም እኮ ፎቶ እያነሳሁ ነው እኮ። ምንድን ነው እንደዚህ? የጎዳና ላይ ህይወት አእምሮክ ነው? የጎዳና ላይ ህይወት ደስ ብሎክ ነው? አንተ እዚህ የሚኖረው ኢትዮጵያ አይደል እንዳለ አበሻ መንገድ ላይ ነው ስንት ወር ይተኛሉ። በሆነም እነዚህ ወንድሞቻችን አበሾች ናቸው። አዎ ኢትዮጵያኖች ናቸው

እዚህ ሀገር ውስጥም ስንት ኢትዮጵያ ኢትዮጵያዎች አሉ? ሁሉም ሰው አንዳንድ ይዞ ሄዶ ወደ ቤቱ አንዳንድ ሰው ቢያሳድር እስኪሳፈሩ ድረስ አንዳንድ ሰው ቢያስቀምጥ ምን ችግር አለ? እኔ ብቻ ለምታየው እነሱን ለምን አልወሰዳችሁም ነበር? ስንት አበሻ አለ እዚህ ጋር? ለምን አንዳንድ አንድ ወስደህ አይደለም፣ ወንዶቹ እንኳን ተታጭተው ሴቶቹን ሴቶቹ ምን ታስቀምጡ? ሰይዲ እስክጭናቸው አይመስል ጥበቃ ጥናቸው ድረስ ስንት ወርም አመት የሚተኙ ሴቶች አሉ። ለምን እነሱን ከመንገድ ላይ አንዳንድ ሴት አንሳቸው? እባክን ብራዘሬ፣ በእናቱ ወደ ሌላ ነገር ውስጥ አታስገባኝ። አሁን ከእኛ ሰዎች ጋር አታጣላኝ። የየመንን ህይወትን ታውቋዋለ የመንን ላይፍን ታውቀዋለ በደንብ ገጅጠዋል። እኛም ስንመጣ እንደዚህብረን ነበር። ምን ሆነህ ነው? የጎዳና ተዳደ ካርቶላይ መተኛት ለእኛ አዲስ አይደለም። ግን ንአንድና ሁለት ሆኖ አይደለም። ወደ ቤቴ ውዣቸው ሄጄ ለማሳደር ና እነሱን አብልቼ አጠትቼ ፍላጎታቸው ለማሟላት እኮ አንድና ሁለት ሰው ቢሆን እኮ ችግር የለውም። ስንቱን ነው እዚህ ጋር እና እኔም በሀሳብ እኮ ከእነሱ ጋር እያደርኩ ነው እኮ በሀሳብ እኮ እነሱ ጋር በካርቶ ላይ እየተኛሁ እኮ ደስተኛ ሆኜ እኮ እኔ እንቅልፍ አይደለም እኮ የምተኛው። ግን አንተ ጋር ብዙ ላይፍ አብረን ያሳለፍን ከአገር ላይ የስደት ጓደኛዬ ነህ። አሁን እንደዚህ ድሮ ማውቅ እኔ ህይወት ተቀይሮ በጣም ደስተኛ ነበርኩ። ዛሬ ግን እንደዚህ ጎዳና ላይ ወርቀ አልባሌ ነገሮችን እያደረክ ድሮ ሰው ላይ የምጠላውን ነገር እያደረክ ድሮ ምቅም ሰው ለመቃም አይደለም የምቅም ሰውን ለማየት ማትፈልጎ፣ ዛሬ አንተ ላይ ሳይ በጣም ያሳዝነኛል። እና ሰይዴ እባክህን ወንድሜ እስከ አንዳንድ ነገሮች ነገሮች እስከመቻቹልህ ወይም እኔ በቃ ደሞዜን እስከ መውስጥ ድረስ ጠብቀኝና እኔ ደሞዜ እንደወሰድኩ ትኬትን ቆርጬልህ ወደ ኢትዮጵያ ትመለሳለህ። ጫት እየቃምኩ ነው በቃ። ኧረ ጫቱ ራሱ መቃም አዲስ ለአንተ አዲስ ነው ብሎ ምን ችግር አለው አቦ፣ ሰይድ እንደዚህ እያየሁ ነው። አንተ ጥዬ ባለ ትዳር ነው፣ ቤት ልጆች አሉ። እኔ የምበላውን ከእኔ ጋር ነው። ምንም ችግር የለውም። ሰይድ ችግር እኔም የሰው ልጅ ነኝ፣ እነሱም የሰው ልጅ ናቸው። እዚህ ስንት ስንት አመቶች ይሄ እንዳለ መንገዱ ምታያቸው እንዳለ ኢትዮጵያ ናቸው እንዳለ ከተማ ላይ ቀይ መስቀል እስኪጭናቸው አንድ ወር የሚቀመጡ አሉ፣ ሁለት ወር የሚቀመጡ አሉ፣ ሶስት ወር አመት የሚቀመጡ አሉ። ተራቸውን ጠብቀው እስኪጫኑ ብዙ ብዙ አመቶች አሉ፣ ብዙ ኢትዮጵያን አለ። እነሱም እስኪጫኑ ድረስ እዙ ይተኛሉ። እኔም ተኛ አንተ መሬት ለቁጭ ብለ፣ እኔም ከአንተ ጋ ነው በቃ እኔም ቤት ወደ ቤት አልገባም፣ አንተ እስከምገባ ድረስ እኔም ወደ ቤት አልገባም። እሺ በለኝና ሰይዲ ልጆች አሉ፣ ሚስት አለች፣ ወደ ቤት ግባ። እኔ ችግር የለውም፣ ዝዮርና ብር ሳገኝ ወይም ደሞ ቀይ መስቀል ወደ ሀገር ይገባለሁ። በቃ ሰይዲ እሺ በለኝና፣ እኔ የቀረስኩ አይደለም እኮ ጓደኛዬ ይቀረጸኛል ብለ እንዳገባ። ጫቱንም ተው ሰይድ፣ አንታው ተው፣ ቅመም አታውቀውም ነገር ተው። እኔን ራሱ እኔ ላይ የምትጠላውን ነገር ዛሬ አንተ ራስህ ጀመርክ እንዴ? እና እባክህን ሰይድ ተነስና እንግባ ወደ ቤት ተነስ ተነስ። እሺ በለኝና ሰይድ እኔ ደሞዜን እስከምትቀበል ብቻ የትኬቱን ገንዘብ ማለት ነው። እኔ አስር ቀን ነው ስምንት ቀን የቀረው እኔ እሰጥሃለሁ። ደሞዜን የሚያስፈልገውን ነገር የትም ገብቼ በቃ ሰይዴ እኔ የባለቤቴ ወርቅ አውጥቼን በሆን ሸጬን በሆን አስይዤን በሆን አንተን ወደ ኢትዮጵያ ሸኝሀለሁ። እንደዚህ እያንተን እያየሁት ማለት አልፈልግም። ኧረ እባክህ ሰይድ እኔ ልጆቼን ፍለጋ ነው የመጣሁት። ስማኛ እኔ ቆንጆ አልጋ አማርጬ በተኛ ነበር። የመጣሁት ልጆቼን ሚስቴን ፍለጋ ነው የመጣሁት። ኢትዮጵያ ሄድኩኝ። ኢትዮጵያ ገባች። ልጄ ምን ላይ እንዳለች አላቅም። መርፌ ስታስወጋ ታየሁኝ አለች። አሁን ሐኪም ቤት ልጄን ለምን እንዳደረሰች አላቅም። ምን ላይ እንዳሉ አላቅም። እንደሆነው አላቅም። ምን እንደሆነች አላቅም። ምን እንዳደረገቻቸው እኔ ብሩን አስገባውላት እዛም ኢትዮጵያም ያለው ለአዩ አስገብቼ መጣው። ኢትዮጵያ ያለውን ወደዚህ ማስመለሳችንም እንዴ አልችልም። እሱ ለአዩ አስገብቼላታለሁ። መቼም ማመት እዚህ አሁን ምንም ነገር፣ ሁሉም ነገር ጨርሰ ነው። በቃ እንደዚህ አሁን ለዚህ ደረጃ በቃ አሁን አዎ ምንም የለኝ ሁሉ ነገር ብር እጄ ላይ ያለውን አምስት ጨርሻለሁ። እዚህ ጋር በጣም ብዙ አበሾች አሉ

አዩ መሆንሽ ሱሜያም፣ ምን አይነት ጭካኔ እንደሆነ አላውቅም። ሱሜያ የልጅሽ አባት የልጆችሽ አባት ነው። ይሄን ፎቶ ይሄን ቪዲዮ እንዳያየሽ ሱሜያ ይሄን ቪዲዮ እንዳያየሽ። እንዴ ነው ከሰይድ ጋር የልጆችሽ አባት ጋር የምትገናኙበትን መንገድ አስቢበት። ሰይድ አሁን አስቀያሚ ሕይወት ላይ ነው ያለው እኔንም ልጠጋኝና ሀሳቡንም በሙሉ ለሙሉ ልገልጽልኝ ፍላጎት አለው የለውም፣ በግድ ነው። አሁኑ ራሱ ወደሱ ተጠግቼ ያናገርኩት እንጂ ልቀርበኝም ፍላጎት የለውም። ያለበትን ደረጃ በጣም አስቀያሚ ደረጃ ስለሆነ እንዴት እንደምለው እንደምገልጽላችሁ ነው ያላውቁ። ሰይድ እንደዚህ አይነት ደረጃ ላይ ይደርሳል ብዬ እኔም አልጠበቅኩትም። እንደዚህ አይነት ሰውም አልነበረም። በጣም ለደሃ አዛኝ ሰው ነበር፣ ግን ምንም ማድረግ አይቻልም። ዛሬም ይሄን እድል እሱም አጋጥሞታል። ሱሜያ መሆን ሻዩም ይሄንን ቪዲዮ እንዳያችሁት ምን ላይ እንዳለ ሠኢድ አስቀያሚ ላይፍ ላይ አስቀያሚ ህይወት ላይ እንዳለ አውቋችሁ? እንዴት በምን አይነት መንገድ መገናኘት እንደምትችሉ አስቡበት። በልጁ ማትጫዎች ሱሜያ ልጁ አትጫወችበት። በራስሽ አትጫወች። የምትታረቁበትን መንገድ አስበሽ በምን አይነት መንገድ እንደምትታረቁ አስበሽ አስቢበት። አሁን እስከ መቼ ነው እንደዚህ ቁጭ ምን ይለው አረበና ሠኢድ ተነስና እኔ እያየሁ በቃ፣ እሺ፣ ፍራሽ ከቤት አውጥቼ እሰጥሃለሁ። ና ና፣ በቀንማ እንትና ትልም ማለት ነው። እሺ በለኛ ሰይዴ፣ እሺ በለኝና ተነሳ ሰይድ። እንደዚህ ሌላ ሰው የምጠለውን ላይፍ አንተ ለምን ትመኘዋለህ?